በከፍተኛ ፍጥነት ረን እያደረገ ያለ መሰረታዊ ጉዳይ ነው። ኢትዮጵያ ከሩሲያ የገዛቻቸው የጦር መሳሪያዎች እንግዲህ በዜናው ላይ የተለያየ ገጽታ ነው ያለው። እሱን በደንብ ብሪፍ አርጌ መረጃዎቹን በደንብ ይዤላችኋለሁ። እነዚህ የጦር መሳሪያዎች ጀቶች ናቸው። እነዚህን ጀቶ የተመልክቶ ኢትዮጵያ ስድስት እነዚህ በጣም አደገኛ የሚባሉ የሱ ቤተሰቦች ናቸው፣ ወይም ሱኮይ ተብሎ የሚታወቅ ጀቶች ናቸው በጇ ላይ ያሉ በሶቪየት ኤራ ጊዜ ወይም በሶቪየት ሕብረት ጊዜ ኢትዮጵያ የገዛቻቸው ሱኮይ በጣም አደገኛ የሩሲያ ተዋጊ ጀቶች አሉ። እነዚህ ተዋጊ ጀቶች የእነሱ ኦልድ ፋሚሊ ነው ያኛው። ይሄኛው ደግሞ ሱ 35 የሚባለው ነው። ሱ 35 አሁን መጨረሻው ዘመን ላይ አሁን መጨረሻው ያለው መጨረሻው ጀኔሬሽን ሱ 57 የሚባለው ነው። የሱኮይ ሱ 57 የሚባለው አደገኛ ተዋጊ ጀት ነው በአለም ስድስተኛውን ረድፍ ነው የሚይዙት። እነዚህ ተዋጊ ጀቶች እንግዲህ ጀቶቹን ብላችሁ ስትሉ በዋነኝነት ሁለት ጀቶችን በአእምራዎች ላይ የያዙ አንደኛው ቦምበርስ የሚባሉት ወይም ቦምብ ጣይ የሚባሉ አውሮፕላኖች ናቸው። እነዚህ ግን ማኔቨር ኔቸራቸው፣ ይሄ ብልጣብልጥ እና ኢንቴሊጀንት የሆነ ኔቸራቸው በጣም በከፍተኛ ደረጃ ዓለም ላይ አደገኛ የሚባሉ ተዋጊ ጀቶች ናቸው። እነዚህ ሱ 35 የሚባሉትን ጀቶች በተመለከተ ሩሲያ ለመጀመሪያ ጊዜ ከነዚህ ከሩሲያና ና ከዩክሬን ጦርነት በኋላ አሁን ባለበት ሁኔታ ላይ በከፍተኛ ፍጥነት እነዚህን የኤርክራፍቶችን ለተቀረው ዓለም እያዳረሰችና እየሸጠች ያለችው አሁን ነው። ከዚህ ቀደም ብዙም እዛ ቦታ ላይ አልሰራችም ሁነን ለመናገር። ለምን ሲባል ማዕቀብ የሚባል ነገር አለ። ምዕራባውያን ከዚህ ቀደም ይህንን አይነሱ 35 የሚባለውን ተዋጊ ጀት በከፍተኛ ፍጥነት የሸጡት ያወጡት ለኢጅፕቶቹ እንደነበረ ይታወቃል። ለነሱ ሲባል ማለት ነው። ከዛ በኋላ ግብጽ ሰረዘች ያንን። ለምን ሲባል ማዕቀብ ከምዕራባውያን በከፍተኛ ፍጥነት ጩኸት ሲበረታባት አቆመችውና አግሪመንቱን ሰረዘችው። ይሄ እሱ 35 የሚባለው ዲዛይን ማለት ነው። አሁን ኢትዮጵያ የወሰደቻቸው እነዚህ ስድስት ባይዘወይ ዶክመንቱ በ2022 እዚህ ጋ ላሳያችሁ እንግዲህ እዚህ ስክሪን ላይ እንደምትመለከቱት ይሄ ሚዲያ ይሄንን መረጃ ይዞ የወጣው ዩናይትድ 24 ሚዲያ ይባላል ዩናይትድ 24 ሚዲያ ማለት የዩክሬን ሚዲያ ነው የዩክሬን ሚዲያ ነው ዩክሬን በጣም የምትጠቀምበት ነው የዩክሬን መንግስት እንዳቋቋመ ይነገራል እና ታዋቂ የተባለ ሚዲያ ነው በጣም በብዙ መልኩ ብዙ ስራዎችን የሚሰራላቸው ሚዲያ ነው ዩናይትድ 24 ሚዲያ የሚባለው ስለዚህ ኦልሞስት ይሄ ሀክድ የሆነ ዶክመንት ነው የወጣው ብለው ነው እዚጋ ስክሪን ላይ እንደሚያሳያችሁ የሚነግሯችሁ። ዜናው ምንድን ነው? ሀክድ ራሽያን ፋይልስ ኤክስፖዝ ኢትዮጵያ አዘ ሲክሬት ባየር ኦፍ ራሽያ ሱ 35 ፋይተርስ በሚል ነው ይሄ ዜና የወጣው እንግዲህ በኦክቶበር 6 2025 ላይ ነው እዚህ እንደምታዩት። ስለዚህ እነዚህን ሀክድ የሆነው ወይም ደግሞ በተሰብሮ የወጣ ዶክመንት እንደሚያሳየው ሩሲያ የሩሲያ ሱ 35 ፋይተር ጀቶች ገዢ ከሆኑት መካከል ኢትዮጵያ እንደምትገኝ ነው የሚያሳየው። በዚህ ዶክመንት ላይ ኢትዮጵያ ብቻ አይደለችም ኢትዮጵያ ብቻ አይደለችም። የመጀመሪያው ነገር እዚህም ዶክመንቱ ላይ ይሄ ብቻ አይደለም፣ ሌሎችም መረጃዎች ማየት ይችላላችሁ። ለምሳሌ የፎርስ ኢንዴክስ የተባለው መጽሄት እዚህ ጋር እንደምታዩት ኢትዮጵያ ኦርደርስ ኒው ሱስ ሰርቲፋይ ፋይተርስ ቱ ሪፕሌስ ኤጂንግ ሶቪየት ሱ 27 ሃው ሞር ካፓብል አር ዘ ብሎ ያስቀምጣል። ይህም እንደዚሁ የወጣ መረጃ እንደሆነ ታያላችሁ። እዚሁ ላይ እንደገና ፎርስ ኢንዴክስ ሲያስቀምጠው በግልጽ ይሄ ነገር ምን ማለት እንደሆነ ያስቀምጠዋል፣ ይተነትነዋል ከዛ ውጭ ለምሳሌ ዲፌንስ ሚረር የተባለውም እንደዚሁ ከጦር ኃይል ጋር ተያይዞ ብዙ ስራ የሚሰራ ተቋም ነው። ይህም ተቋም እዚህ ጋር እንደሚያሳያችው ራሻ ሶልድ ነው የሚለው ሸጣለች ነው የሚለው ዶክመንቱ የሚያሳየው ላችሁ እዚህ ጋር ማየት ይችላላችሁ። ራሻ ሶልድ 48 ሱ 30 ምጀቶችን ለኢራን ሸጣለች። እንደገና ደግሞ 16 ለኢትዮጵያ ነው የሚለው 16 ነው ለኢትዮጵያ ከአስራ ስድስቱ ነው ስድስቱ በእጇ ላይ ገባው ዶክመንቶቹ እንደሚያሳዩት ማለት ነው። ስድስቱ በእጇ ላይ ገብተዋል፣ አስር በትዛዝ ላይ ያለ እንደሆነ ነው ይሄ ዶኩመንት ደግሞ የሚያሳያችሁ ማለት ነው። ከዛ እዛ ጋር ቀጥሎ ምን ይላል? አስራ ሁለት የእነዚህ እሱ ሀምሳ ሰባት ደግሞ ለአልጄሪያ። እንግዲህ የሊኪድ ዶክመንት ነው እዚህ ስክሪን ላይ እንደምታዩት ሊኪድ ወይም ሾልኮ የወጣ መረጃዎች ብሎ ይሄ ያው ዲፌንስ ሚረር እንደምታውቁት በጣም ታዋቂ የሆነ ዓለም አቀፍ የዚህ ጉዳይ ላይ ብዙ ዘገባዎችን የሚሰራ ተቋም ነው። ምን ይለዋል? ፋይልስ አለጅሊ ፍሮም ሮስቴክ ራሽያስ ፋይተር ጀት ሴልስ ደሊቨሪ ታይም ላይንስ እዛ ላይ የመሸጫ ዋጋው እንደገና ደግሞ በምን ያክል ጊዜ ቀሪዎቹ እንደሚደርሱ ከዛ ጋር ተያይዞ ደግሞ ሳንክሽን ኢቬሽን የሚባል ወይም እንዴት ሆኖ ነው ማዕቀብ እንዳይጣል ማድረጊያ መካኒዝሞች ምን እንደሆኑ በኮድ ቁጥር ያስቀመጣቸው ስክሪን ላይ መመልከት ትችላላችሁ። ኢንቮልቪንግ ኢራን፣ አልጄሪያ አንድ ኢትዮጵያ እንግዲህ ከነዚህ ሶስቱም ሀገሮች ተቀብለዋል ነው የሚለው ዶኩመንቱ የሚያሳየው፣ ተቀብለዋል ወስደዋል ነው። ግን የቀረ ትዕዛዞች ግን አሉ። የቀሩ ትዕዛዞች አሉበት ማለት ኦልሞስት በኦርደር ላይ እየተሰሩ ያሉ እንዳሉና ይሄኛው ዶክመንት የወጣው እዚህ ስክሪን ላይ ማየት እንደምችሉት በ2022 ነው። ምን ይለዋል? ደሊቨሪ ስኬጁልስ ኢንዲኬት ዳት ኢራንስ ሱ 35 ኮምፖነንትስ ዊል ቢ ደሊቨርድ ከ16 እስከ 18 ወራት ወይም ከ46 እስከ 48 ወራት ደሊቨርድ ይደረጋሉ። እስከ 2026 እስከ 2024 እስከ 2026 ባለው ጊዜ ውስጥ ተሰጥቶ እንደሚያልቅ ነው የሚያሳየው። ሶ ይሄ አግሪመንት የተሰራው እዚህ ስክሪን ላይ ማየት ይችላላችሁ፣ ሜድ ኢን 2022 ነው። በ2022 ነው አግሪመንቱ የደረገው። በ2022 ከተደረገ በኋላ በባለፈው አንድ እንደውም ሲናገር ዶክመንቶቹ ላይ ሲያሳይ፣ ኢትዮጵያ በባለፉት የኤር ሾ ላይ አሳይተዋለች ብለው ዶክመንቶቹ ያሳያሉ። እዚህ ላይ እንግዲህ በዚህ ዶክመንት ላይ እንደምታዩት ኢትዮጵያ ኦረዲ ሃዝ ኦረዲ ቴክን ነው የሚለው። ሃዝ ኦረዲ ቴክን እዚህ ይኸው ላችሁ ከጎን ስክሪን ላይ ተመልከቱት። ኢትዮጵያ ሃዝ ኦረዲ ቴክን ደሊቨሪ ኦፍ ራሽን ሱ 30 ፋይተርስ ኢን 2024 በ2024 ነው ኢትዮጵያ እነዚህን አውሮፕላኖች በእጇ ላይ ያስገባቸው ዊች ይላል ጆይንድ ዘ ፊቭዝ ይላል። ይላችሁ ተመልከቱ። ዘ ፊቭዝ ፋይተር ስኳድሮን አት ደብረ ዘይት ኤር ቤዝ በደብረ ዘይት የአየር ጣቢያ ላይ በባለፈው 2024 ኢትዮጵያ ካሳየቻቸው አውሮፕላኖች ሱ 35 በውስጦቹ አሉ የሚል ነው። ስለዚህ አሎንግሳይድ ከሱ 27 ኤስኬ የሚባሉት የቀድሞ ቨርሽኖች ናቸው። ከነሱ ጋር አብረው የታዩ ጀቶች ሱ 35 ናቸው ብሎ ያስቀምጠዋል። ሌላም ደግሞ ሱ 27 ዩቢኬ ጀትስ የሚባሉ አሉ። የሱ ቤተሰቦች ናቸው። እነዚህም በዛ ሾው ላይ እንደታዩ ዶኩመንቱ ያሳያል። ከዛ እዚህ ጋር ምን ይለዋል? ዘ ኒው ሊክስ ነው የሚለው እዚህ ጋር እንደምታዩት ዘ ኒው ሊክስ ሰጀስትስ ኢትዮጵያ ኢዝ ፕሪፓሪንግ ቱ ፈርዘር ኤክስፓንድ ኢትስ ፍሊት ዊዝ ሳም ኦፍ ዘ ራሽን ሞስት አድቫንስድ ኤርክራፍት ዶክመንቱ ወይም ሾልኩ የወጣው መረጃ እንደሚያሳየው ኢትዮጵያ ጨምራ በዚህ ዙሪያ ላይ ያላትን ግዢ ለማጠነካከር እየሰራች መሆኑን ያሳይና ከዛ ጋር ግድ ተያይዞ ዘ ሴም ማቴሪያል ኦልሶ ኮንፈርም አልጄሪያስ ኦርደር ፎር ሲክስ ፊፍት ጀኔሬሽን ሱ 57 ፋይተር ጀቶችን አልጄሪያ ደግሞ እንደገና ደግሞ 14 ሱ 34 ቦምበርስን አውሮፕላን የቦምብ ጣይ አውሮፕላኖችንና የተዋጊ ጀቶችን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 ሱ 57 የሚባለው በጣም አደገኛ ፋይተር ጀት ነው። እዚህ ስክሪን ላይ እንደምትመለከቱት በዓለማችን ላይ በ2025 በጣም ዘ ቶፕስ ፋይተር ጀትስ የሚባሉት ተዋጊ አውሮፕላኖች የሚባሉት አንደኛው ሎክሂድ ማርቲን ኤፍ 35 የሚባል ነው። ሁለተኛው ደግሞ ሎክሄድ ማርቲን ኤፍ 22 የሚባል ነው፣ ራፕተር ተብሎ የሚታወቀው። ሶስተኛው ቼንጁ ጄ20 የሚባል ማይቲ ድራገን ብለው ቻይናዎቹ የሰሩት በጣም አደገኛ የሆነ ማኒቨራቢሊቲው በጣም ይገርማል። አየር ላይ የሚጫወተው ጨዋታ በጣም የሚገርም ነው። ያ በሶስተኛ ደረጃ ላይ ያለ ዩሮ ፋይተር ታይፉን የሚባለውም የአውሮፓ ነው። ይሄም ይሄም ያለው በአራተኛ ደረጃ ላይ ነው። ዲሶልት ራፋኤል የሚባለው የፈረንሳይ ተዋጊ ጀት ነው። ይሄም በአምስተኛ ደረጃ ላይ የሆነ ነው። በስድስተኛ ደረጃ ላይ ያለው ሱኮይ ሱ 57 ፌሎን ነው የሚባለው። የሱ ቤተሰቦች እና ሱ 57 የሩሲያ ነው። ይሄ እንግዲህ የሱ ሱኮይ ወይም የሱ የሚባሉት አውሮፕላኖች በጣም በብዙ መልኩ የሚታወቅ ኳሊቲ ያላቸው ናቸው። ፍላንከር ብለው ነው የሚጠሯቸው። ፍላንከር የሚባሉት እንግዲህ እንደምታውቁት እነዚህ ፍላንከር እንደገናም ደግሞ ፎክስ ባትስ ፍላሽ ፍላሽ ላይትስ ብለው የሚሏቸው አይነት እና ፋይተርስ ናቸው። እነዚህ ፎክስ ባት ፍላንከርስ ፍላሽ ፍላሽ ላይት ልክ እንደ ፀሐይ ጨረር ብልጭታ የሆነ ጀቶች ናቸው። ምን ተብለው ስያሜ ይሰጣቸዋል? ይህ እንግዲህ ምንድን ነው የኮድ ኔማቸው ነው። የብራንድ ኔማቸው ሳይሆን ኮድ ኔም ነው። ለምሳሌ በጣም ታዋቂዎቹ ቦምበርስ ወይም አውሮፕላን ጣይ የሩሲያ ጀቶችን ባጀርስ፣ ቢሶንስ ብለው ይጠሯቸዋል ቢርስ ድቡ እንትኑ እያሉ የወታደር ስም ነው የሚሰጧቸው። ስለዚህ በዚህ ደረጃ ላይ የሚጠሩ ናቸው። እንደሚታወቀው እነዚህ ከነዚህ መካከል አንዱ በጣም አደገኛ የሚባሉት እነዚህ ሱኮይ 30 ሱ 35 የሚባሉት ፍላንከርስ ናቸው። ሱፐር ፍላንከርስ ነው የሚሏቸው። ከፍላንከሮችም በጣም ሱፐር ፍላንከር የሚባሉ አየር ላይ ባላቸው ሚና የመገልባበጥ ችሎታ ቀጥ ማለት ወደ ጎን የሚሆን እንደገናም ደግሞ በዚህ በሰያፍ ምን እያሉ የሚጫወቱበት ጨዋታ በጣም አደገኛ አቅም ያላቸው ናቸው። እነዚህ ሱ 35 የሚባሉት የተዋጊ ጀቶች ማለት ነው። ሲል ቦምብ ጣይ አይደሉም። እነዚህ ተዋጊ ጀቶች ናቸው። አየር ላይ አየር ላይ የሆነ ኤር ቱ ኤር ዲፌንስ መካኒዝማቸው በጣም ሶፊስቲኬትድ ነው። ኤሌክትሮኒክስ ባህሪያቸው በጣም ይገርማል። እነዚህ በጀኔሬሽን ደረጃ ፎር ፕላስ ፕላስ የሚባሉ ወይም አራት ነጥብ አምስት ጄኔሬሽን የሚባሉ መልቲ ሮል ፋይተርስ ናቸው። ብዙ ነገሮችን በአንድ ጊዜ ሄደው መከወን የሚችሉ አይነት ጀቶች ናቸው። በኤር ሱፐሪዮሪቲ ወይም ደግሞ በአየር የበላይነት መልቲ ሮል ኮምባት የሚባል በጣም ብዙ አይነት የተለያየ ሮል ያለው ወይም ብዙ የቤት ስራዎችን በአንድ የመከወን የሚያስችል የኮምባት የውጊያ አቅም እንዳላቸው እና የአየር የበላይነት ያላቸው የተዋጊ ጀት አይነቶች ናቸው። ማኖቨራቢሊቲያቸው በተመልክቶ በጣም ኤክሰፕሽናል ኤጂሊቲ ያላቸው ናቸው። እነዚህ በተለይ አየር ላይ ያላቸው የአቅምን በተመለከተ ትረስት ቬክቶሪንግ ኖዝል አላቸው። የከኋላ የሚታዩ በጣም አደገኛ ኖዝል አሏቸው እና ኖዝሎቹ ይከፈታሉ፣ ይዘጋሉ። ሶ እነዚህ የኃይል ማስወጣትና ማስገባትና በመቆጣጠር አየር ላይ እንደፈልጉ የመገለባበጥ ተፈጥሯቸውን ማሳየት የሚችል የኖዝል እና እንደገና ፍላይ ባይ ዋይር ኮንትሮል ያላቸው ናቸው። ምንድነው በጣም በጣም አደገኛ የሚባል ሲስተም ነው ይሄ ፍላይ ባይ ዋየር የሚባል ማለት ነው። ኤፍቢደብሊው የሚባል ሲስተም ነው። በተለምዶ የምናውቃቸው በረራዎች አውሮፕላኑን በማብረር ፓይለቱ ነው ትልቁ ሚና የሚጫወተው። ነገር ግን እዚህ ቦታ ላይ ያለ ኤፍቢደብሊው የሚባል ሲስተም በጣም አደገኛ ሲስተም ነው። ያም እንግዲህ በዋየር ወይም ደግሞ በኤሌክትሪክ ክር ቁጥጥር ስር ያለ የፓይለቱ ተጽዕኖ እንደማለት ነው። ይህ ለዚህ ነው ሲንግል፣ በአብዛኛው በዚህ ሱ 35 በሚባለው አውሮፕላን ላይ ሲንግል ነው ወይም አንድ ፓይለት ነው ጥቅም ላይ የሚውለው። ለምን ቢባል ራሱ ኮምፒውተራይዝድ የሆነ ነው። የፓይለቱን ሲግናል ወይም የፓይለቱን ንቅናቄ ተጠቅሞ ያንን የፓይለት ንቅናቄ ወደ ሲግናል ወስዶት ወደ ራሱ ወደ ወደ ማኒቨር ይቀይረዋል። ስለዚህ ፓይለቱ ኢንፑት አለው። ምንድ ያደርጋል ስቲክ ነገር አለች እስቲኳን ሲያንቀሳቅሳት ለምሳሌ ወደ ላይ ሄድልኝ፣ ወደ ታች የሚል እስቲኳን ሲያንቀሳቅሳት ከስቲኩ ላይ ሲግናል ይወስዳል። ሲግናል ይወስድና ወይም የዳታ ምልክት ይወስድና ያኛውን ሴንሰርስ ኮንቨርት አለው የፓይለቱ ሙቭመንት ወይም ፓይለቱ በዚህ ች የሚጫናትን ነገር ወደዚህ አቅጣጫ ሲል ወደዛ ይወስደዋል፣ ወደዚህ ሲል ወደዛ ይወስደዋል። ከዛ በኋላ ያችን ስቲኳን እንዲግል ብጥብጥብጥ ቢያረጋት ትገለባበጣለች አውሮፕላኑ። ያንን እንዴት ነው ያደረገው ሲባል ወደ ኤሌክትሮኒክ ሲግናል ይቀይረዋል ማለት ነው። ይሄ በጣም አደገኛ ኮምፒውተራይዝድ የሆነ ኢንተሊጀንስ ያላት አውሮፕላን ናት። ከዛ ኮምፒውተር ፕሮሰሲንግ ደግሞ አለ እዛ ውስጥ የምታዩት ፍላይት ኮንትሮል ኮምፒውተርስ የሚባሉ ኤፍሲሲስ አሉ። እናዚህ ደግሞ ዳታን ወይም ደግሞ ሲግናልን ሪሲቭ ያደርጋሉ ይቀበላሉ፣ እንደገና ፕሮሰስ ያደርጋሉ። ተቀብለውት እንደገና ዳታውን ያቀላጥፉታል ማለት ነው። ኮምፒውተር ፕሮሰስ ያደርጋሉ። ከዛ በኋላ አክቹዋር ወይም ደግሞ አክቹዌተር ኮማንድ የሚባል ወይም የኤፍሲሲስ የሚልከውን ቅድም የፍላይት ኮንትሮል ኮምፒውተሮቹ የሚልኩትን ኤሌክትሪካል ሲግናል ወደ ሃይድሮሊክ አክቹዌተርስ ይቀይረውና ያንን ደግሞ በአየር ላይ እንግዲህ ኤሌቬተሩን ከፍታውን ዝቅታውን ወደ ጎን መሄድ ያለበትን ቀጤ ማለበት ማንኛውንም አይነት ነገር መፈጸም የሚችል አደገኛ ፕሮሰስ እንደሆነ ይታወቃል ማለት ነው። ይሄ እንግዲህ በብዙ መልኩ የሚታወቅ ራሱ በኮምፒውተር የሚመራ አውሮፕላን እንደማለት ነው። ሱ ሰላሳ ምን ወይም ሱኮይ 35 ተብሎ የሚታወቀው ማለት ነው። ይሄ በጣም አስገራሚ ከሚባሉት ኔቸሮቹ መካከል ታያላችሁ። ስለዚህ ፍላይ ባይ ዋየር ኮንትሮል አለ በኤሌክትሪካል ሲስተም እና በተለይ ደግሞ በኮምፒውተር ሲስተም ቁጥጥር ውስጥ ያለ የበረራ ኔቸር ካላቸው መካከል ይገኛል። እንደገና ደግሞ አቪዮኒክስ የሚባል ተፈጥሮ አለው። በጣም ሞደርን የሚባል እጅግ ዘመናዊ የሚባል የኮሚኒኬሽን የመገናኛ ሲስተም ያለው እንደሆነ ይታወቃል። በሃይ ስፒድ ዳታ ኤክስቼንጅ ያለው በፍጥነት ዳታን መቀየር ይችላል መሬት ላይ ላይ ካሉ እሱን ከሚቆጣጠሩት አካላት ጋር በፍጥነት ዳታቸው መቆጣጠርና በዛ ዙሪያ ላይ መስራት የሚችል ተፈጥሮ አለው።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 አርማመንቶቹ በጣም ይገርማሉ ይሄ አርማመንት ፓወሩ ወይም ጉልበቱ የሚባለው እንግዲህ አየር ለአየር ወይም ደግሞ ኤርቱ ሰርፈስ ከመሬት ወደ ላይ እንደገና ከላይ ወደ ታች የሚለቀቁ ማናቸው ሚሳይል ቢኖሩ ቦምብስ ቢኖሩ ሮኬቶች ቢኖሩ 12 ሃርድ ፖይንቶችን ወይም ከ12 አደገኛ ቦታ የሚለቀቁ ሚሳይሎችን አምልጦ ማለፍ የሚችል ተፈጥሮ እንዳለው ይሄ የጦር መሳሪያ የመቋቋም አቅሙ በጣም አስገራሚ እንደሆነ አርማመንት ካፓሲቲው ይነገራል። ኢንጂኑን በተመለከተ ደግሞ ሳተርን ኤኤል 41 ኤፍ አንድ ኤስ የሚባል ቱርቦፋን ኢንጂን ያለበት እንደሆነ ይታወቃል። በጣም በጣም ከባድ አየር ላይ የመገለባበጥ አቅሙን ማምጣት የሚችል ኢንጂኖች ነው ያሉት። ሱፐር ክሩዝ የሆነም ተፈጥሮ አለው። ማለትም በአየር ላይ የመቆየት የተገለባበጠ የተኮሰ የለቀቀ በአየር ላይ የመቆየት አቅሙ በጣም ብዙ እንደሆነ ይናገራል። በተለይ ደግሞ ማች አንድ ነጥብ አንድ ፕላስ የሚባል በተለይ አየር ላይ ምን ያህል ጊዜ ይቆያል አንድ አውሮፕላን እየተዋጋ የሚለውን ነገር ማች ኤምችሲች በሚባል ነው የሚገለጸው ዋን ፖይንት ዋን ፕላስ በሚል የሚ ታወቅ አቅም እንዳለው ይነገራል ማለት ነው። እሱ 35 የሚባለው በጣም አድቫንስድ የሆኑ ቴክኖሎጂዎችን እሱ 35 የተገጠሙት ይሄ ትረስት ቬክቶሪንግ የሚባል በተለይ ደግሞ ትረስት ቬክቶሪንግ ላይ ያለው አቅም ይገርማል። እነዚህ ኖዝሎቹ እንደተፈለገ አንግላቸው መቀያየር የሚችል ተፈጥሮ ያላቸው በተለይ ራዳር ላይ ተመልክቶ በጣም አደገኛ ራዳርን ሲስተም አቋርጦ በጣም ሶፊስቲኬትድ በተባለ በጣም በብዙ መልኩ እየታወቁ ራዳሮችን አቋርጦ ከዛ መሰውር የሚያስችል አቅም አለው። በጣም በብዙ መልኩ ኢኩይፕድ የሆነ ተፈጥሮ አለው በውስጡ ማለት ነው። እነዚህም እንግዲህ በጣም ረጅም ጊዜ አየር ላይ መቆየት እንዲችልና ራዳር ላይ ያለውን አቅም በልጦ መገኘት የሚችልበት መልቲሮል ቨርሳቲሊቲ ያለው ነው። በጣም ብዙ የተለያዩ የሚባሉ ዲዛይን ያላቸው ሚሳይሎችን መጠቀም ይቻላል ወይም መጫን ይቻላል። በባህሪው ላይ ኤር ቱ ግራውንድ ከአየር ወደ መሬት በሚደረግ ጥቃት ላይ ሱ 35 በጣም የሚገርም አውሮፕላን እንደሆነ ይታወቃል። በተለይ 29 ኤልቲኤ ሚሳይሎችን የመታጠቅ ኬኤች 31 ኤኤዲ የተባሉ አንቲሺፕ ሚሳይሎችን ወይም ጸረ መርከብ ሚሳይሎችን ሁሉ መጫን የሚችል አቅም አለው። በብዙ መልኩ ዓለም ላይ ኮምባት በጣም በብዙ ውጊያዎች ላይ አቅም ኖሮት መስራት የሚችል ነው። ሱኮይ ሱ 35 የሚባለው ጀት ማለት ነው። እንግዲህ ይሄ ጀት ስያሜውን ያገኘው ሱኮይ ከሚባል ሰው ነው። በጣም ታዋቂ የሆነ ሰው ነው። ፓቬል ሱኮይ ይባላል። ፓቬል ሱኮይ በተለይ አንደኛ ሁለተኛ ዓለም ጦርነት ላይ ከፍተኛ ተጽዕኖ ካላቸው ሰዎች መካከል የሚገኝ የአየር ኤርክራፍት ዲዛይነር ነው። እንግዲህ እንደሚታወቀው ተቋሙ እሱ የመሰረተው ተቋም አለም ላይ በጣም ትልቅ ተጽዕኖ የፈጠረ ነው። ጄኤስሲ ሱኮይ ካምፓኒ ይባላል። የሩሲያ ኤርክራፍት አምራች ካምፓኒ ነው። የሚገኘውም በሞስኮ አቅራቢያ እንደሆነ ይታወቃል። እና በጣም በታሪክ ውስጥ በተለይ በብዙ መልኩ የሚታወቀው በ1930ዎቹ የነበሩትን ከአንደኛው ዓለም ጦርነት በኋላ ያለውን ጊዜ በከፍተኛ ደረጃ አቅም ኖሮ ሩሲያ የሶቪየት ሕብረት ብዙ መስራት እንዲችል ከፍተኛ አውሮፕላኖችን በማምረት ብዙ የሰራ እንደሆነ ይታወቃል። ከዛ ከነሱ መካከል አንደኛው በሁለተኛው ዓለም ጦርነት ላይ የተሳተፉት በጣም ብዙ የሚታወቁ ሱ ሁለት የሚባሉትን ደግሞ በጣም ታዋቂ የጦር ጀቶችን ያመረተና በተለይ ግራውንድ አታክ ኤርክራፍቶችን መሬት ላይ ያሉ ጉዳዮችን የሚያጠቁ ኤርክራፍቶችን አምርቶ ብዙ የሚታወቅ ተግባራትን የፈጸመ ነው። ከዛም በቀዝቃዛው ዓለም ጦርነት ከሁለተኛው ዓለም ጦርነት በኋላ ያለው ቀዝቃዛ ዓለም ጦርነት ላይም የሱኮይ ካምፓኒ በብዙ መልኩ የሚታወቁ ጀቶችን የጦር ጀቶችን ሰርቶ ዓለም ላይ በጣም ብዙ ያስደመመና የሰራ እንደሆነ ይታወቃል። አሁን ባለበት ደረጃ ላይ በኢትዮጵያ እነዚህ የሱኮይ ያው ከዚህ ቀደም እንደሚታወቀው ኢትዮጵያም እነዚህን ገዝተዋለች። እነዛን መሳሪያዎች በእጆቿ ላይ አሉ። ኦልድ ቨርሽንስ ናቸው፣ የቀድሞ ቨርሽኖች ናቸው። ስለዚህ እነዚህ ቨርሽኖችን በማሻሻል አሁን ባለበት ሁኔታ ላይ ኢትዮጵያ እነዚህን ነገሮች መጠቀም እንድትችል የሚያሳይ ነጥብ እዚህ ላይ እንዳለ ትመለክታላችሁ። ለምሳሌ ከኢትዮጵያ ጎን ለጎን እዚህ ስክሪን ላይ እንደምታነቡት ኢራን ሴት ቱ ባይ 48 ሱ 35 ፋይተር ጀትስ ፍሮም ራሽያ። ይህ ዶኩመንት ብሉ 25 ኦክቶበር 7 ነው የወጣው። ሩስ ዩክማናት ኢራንም ከፍተኛ መጠን ያላቸው የሱ 35 ፋይተር ጀቶችን ኦልሞስት ከሩሲያ የገዛች እንደሆነና ይሄም ወደ 7 ቢሊዮን የአሜሪካን ዶላር የሚጠቃ ስምምነት እንደሆነ በሚገርም ደረጃ እዛ ላይ ተጽፎታ ያላችሁ እንግዲህ ከዚህ ጋር ተያይዞ ሃክ የተደረጉ ዶክመንቶች እንደሚያሳዩት ሃከርስ ሊክ ሪቪልስ ዲቴልስ ኦፍ አሌጅድ አርም ዲል በሚል እንግዲህ ባለውን የጦር መሳሪያ ስምምነትን በተመለከተ በዚህ ዲል ላይ ያለውን ነገር በተመለከተ በግልጽ እዚህ ላይ በትንተና ያሳያቸዋል። እንግዲህ እሱ ብቻ አይደለም። በተለይ ኢራን ከዚህ ጋር ተያይዞ የሚግ አውሮፕላን ፋይተር ጀቶችን ቨርሽኖችንም ጭምር እየገዛች እንደሆነና እንደ ገዛችም ጭምር የሚያሳይ ነው። በሱ 35 የሚታወቁ ብራንዶችን በተመለከተ አልጄሪያ በብዙ መልኩ የሚታወቁ ዴሎችን አድርጋለች ከሩሲያ ጋር በዚህ የተነሳ እንግዲህ ሱ 57 ኢ የተባለውን ቨርሽን እንግዲህ ወደ 12 የሚጠጋውን አልጄሪያ በእጇ ላይ እንዳስገባችና ለዚህም ወደ 414 ሚሊየን ዶላር ኪቶች ጋር ብዙ አብረው ከሚካተቱ ኪትስ ጋር አብሯ እንደገዛች የሚያሳዩ ዶክመንቶቹ በግልጽ እዚህ ጋር ይነግራችኋል። ከዛ ጋር ተያይዞ እንግዲህ በጣም ጥቂት የሚባሉት ሀገራት መሆናቸው ነው በኢትዮጵያን ጨምሮ በዚህ የጦር መሳሪያ ባለቤትነት ማለት ነው። ይሄ እንግዲህ ወደ 16 ከሚጠጉት መሳሪያዎች ስድስቱን እነዚህ ተዋጊ ጀቶችን ኢትዮጵያ በእጇ ላይ ማስገባቷ ነው ዶኩመንቶቹ የሚናገሩት። ያዘዘቻቸው ግን አሉ ብዙ ጊዜ አሁን በዶኩመንቶቹ ላይ ኢትዮጵያ ያዘዘችው ብለው የሚናገር ዶኩመንት ካየን በ2022 ነው። ኦልሞስት ሪፖርቱ የተገኘው ዶኩመንት በ2022 ላይ አዘዋል የሚል ነው። ስለዚህ ከ2022 እስከ 2024 እና 26 ባለው የተረከቡትና በእጃቸው ያስገቧቸው ጦር መሳሪያዎች እንደሆኑ እነዚህ መረጃዎች ያሳያል። በዚህም እንግዲህ ኢትዮጵያ እነዚህን ተዋጊ ጀቶችን በእጃቿ ላይ ካስገባች ና ከያዘች በአፍሪቃ ላይ በጣም ከፍተኛ ፓወር ያለው ወይም ደግሞ ከፍተኛ የአየር የዲፌንስ ወይም የአየር መከላከል የመዋጋት አቅምን ከፍ የሚያደርግላት ይሆናል ማለት ነው። ይሄ እንግዲህ በጣም ስጋት ባለበት የምስራቅ አፍሪቃ ላይ በብዙ መልኩ የሚያሰጉ ነገሮች ባሉበት በዚህ ሰዓት ላይ እንዲ እንዲህ አይነት ነገርን በኢትዮጵያ ኦው ስታደርግ ቀላል ነገር አይደለም። ትልቅ ነገር ነው። ያው በማንኛውም መልኩ ሀገር ሕዝብን ነው የምትወክለው። እንግዲህ 1230 ሚሊዮን ሕዝብ ያለባት ናት። ዛሬ የተገዛ ንብረት ከነገ ወዲያም ማንም መንግስት ቢቀያየር የኢትዮጵያውያን ንብረት ሆኖ ነው የሚቀጥለው። ስለዚህ ሁሉ ጊዜ በአለ አቅም ጠንክሮ መሄድ ክፋት የለውም። ምክንያቱም በአሁኑ ሰዓት ላይ ያለ ስጋት እየጨመረ በመጣ ቁጥር እነዚህ ነገሮች ጠንክሮ መስራት ክፋት የሌለው ነገር ነው። ምክንያት ማንኛውም አካል የእግዚአብሔር አምላካችን እንኳ መንግስቱን በሀያላን መላእክቶች አጥሮ የያዘ በጣም ታላቅ አምላክ ነው። ስለዚህ የሰው ልጅም ያንን ስልጣን ሰጥቶታል እግዚአብሔር። ሀገር የሚጠበቅበት የሰራዊት ብዛት ምንም፣ ግን ሰራዊቱ ስለጠበቀ ብቻ ሳይሆን ሀገር የምትድ ነው እግዚአብሔር ስለጠበቀ እንደሆነ ደግሞ እናውቃለን። ስለዚህ እቺ ሀገር በብዙ መልኩ እንደዚህ አይነት ነገር ሲሰማ የምናየውን ነገር አስተውለን እንድንረዳው አሁን ያለበትም ነገር ደግሞ በደንብ እንድናሰላስለው ማድረግ ያስፈልጋል ማለት ነው።